የልኡኩ መሪ አንተ ነህ። ለምን የስራ አስፈጻሚ ኮሚቴ አንተ ነህ? አሁን ከመሄዱ ሰዎች እንትን እያሱን ብሄድ አበበን ብሄድ አንተ የስራ አስፈጻሚ ኮሚቴ አባል ነህ። የስራ አስፈጻሚ ኮሚቴ አባል ብቻ ሳይሆን የዘርፍ ኃላፊ ነህ። ስራ የስራ አስፈጻሚ ኮሚቴ አባል አይደለህም፣ የሎጂስቲክስ ኃላፊ ነህ። ስለዚህ የዘርፍ ኃላፊ ነህ፣ የመምሪያ ኃላፊ ነህ፣ የመምሪያ ኃላፊ ነህ። ስለዚህ አሁን ለስራ አስፈጻሚ ኮሚቴ የተላክ ተልካ ቢሮ ለመክፈት አስ ግን አስመራው ውስጥ አስመራ ሄደ። አስመራ ካሉት ጋር ተነጋግረህ ቢሮ ለመክፈት መምጣትህን እና ያው ደሞ ቢሮ የቢሮ ዓላማ ደግሞ እነዚህ ሁለት ነገሮች ለማመቻቸት ሁሉ ትገዛላቸዋለህ ማለት ነው። መልካም መልካም። ሌላ አንዳንድ ያነሳብ ይያቀለ ሰውየው የአንድነት ጉዳይ ያወርተኛ እኛ እንደዚህ ድርጅት ድርጅት መስከነ ያለ ነው ነበታ እንደዚህ ማለት ካለበት ድርጅት ነው ድርጅት የሚነጋገር የሚል ምላሽ ነው የምትለው የአንድነት ጥያቄ ታይቆኛል። ቅድም ያ ጥያቄ ከመጣ መልስ ሊሆን የሚችለው አንድነት አሁ ሁለት ድርጅት ተመትሉታል። ስለዚህ ድርጅቶች ናቸው ተነጋግረው ወደ አንድ መምጣት ያለባቸው የሚለው ነው ምላሽ መልሰው እንጂ እንደዚህ ነው እንደዚህ ነው ብዬ ዲቴል ማለት አልፈሉ አይ ድርጅት እነዚያ ያው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 ብቸኛው የአማራ ድርጅት መሆኑን እየታገለን እነሱ መጠበቅ እንዳለበት ድርጅት ሳይመሰረቱ ግን ከእነሱ ጋር አንድ መሆን እንደሚያስችግር በደምብ ትነግረዋለህ ማለት ነው። እንደገና ደግሞ እነሱ አሁን በብዙ ችግር ተጠምደዋል፣ በነገራችን ላይ በብዙ በውስጥም በውጭም ያው ያው እንደምታየው ትሰማለህ ብዬ ታገኛለህ። ማህበራዊ ሚዲያ ሰሞኑ አግኝቻለሁ። በቃ በጣም በችግር ላይ ነው ያሉት እነሱ፣ በጣም በችግር ውስጥ ነው ያሉት። በጣም ተወሳስቦባቸዋል እነሱ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 ተስፋ ያለ እኛ በደንብ መንገር፣ እውነታውን መንገር። ምንም ዩሪንታ አያስፈልግም። በደንብ መንገር ያስፈልጋል። ዞሮ ዞሮ እኛ ነን። አሁን የአማራን የአንድነት ጥያቄ፣ የፋኖን አንድነት ጥያቄ የመለስ ነው እኛ ነን። በተሟላ መልኩ አይደለም ግን፣ ዞሮ ዞሮ ግን ከኛ የተሻለ ሰው የለም። ስለዚህ አሁን እኛ በውስጥ ያሉትን ድርጅቶች ትዘረዝርለት አለ ይህንን ጥያቄ ያሟላኛ መሆናችንን እኛ እየታገልን እየጠበቅን መሆናችንን ልክ እነሱ እንደጨረሱ ወደ እኛ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 ይህ እድል ወርቃማ እድል ያልፋል። በደምብ መከራከር አለብህ፣ ያልፋል እንደዚህ አሁን ህዝቡ የሚሰላቻል። ህዝቡ ከተሰላቸው በኋላ ህዝቡ ይሰላቻል። አሁን በዚ አሁን ለአጭር ጊዜ ውስጥ ለውጥ ማምጣት አለብን መሬት መሬት ላይ ስለዚህ ለዚህ እርዳታ ያስፈልገናል። ይህንን አሁን ማይደርሱሉን ከሆነ የዛሬ ስድስት ወር የዛሬ ስድስት ወር የሚደርሱሉን ዋጋ የለውም፣ እስከዛ ድረስ ተስፋ ይቆርጥብናል። ስለዚህ አሁን ነው ጊዜው እናንተ አሁን ካልረዳችሁን የዛሬ ስድስት ወር የምትረዱን ከሆነ ዋጋ እንደሌለው ተነግራችኋል። ህዝቡ ፊቱን ካዞረበን በኋላ ልርዳችሁ ብትሉ ምንም ዋጋ የለው። ስለዚህ ህዝቡ አሁን ተሰላጅቷል ተሰላጅቷል። በቃ እውነት ለመናገር መጨረሻ ድረስ አሁን ይኸውና ከአመት በላይ ምርቱ የተዘግቶበት ብዙ ነገር ሆኖ የተሰቃየ ስለዚህ አሁን ውጤት ይፈልጋል፣ ለውጥ ይፈልጋል። ለውጥ ማየት ይፈልጋል መሬት ላይ። ይህንን ደግሞ ለማድረግ በማድረክ ነው መሳሪያ ብቻ ማድረግ አንችልም። ይህን ማድረግ ለማድረግ የነሱ እርዳታ ያስፈልገናል። ስለዚህ ይህ ዞሮ ዞሮ እነሱ ናቸው እዚህ ላይ። አሁን የምትረዱን ካልሆነ አሁን በአጭር ጊዜ ውስጥ ረድታችሁ ለውጥ ዋቃት የማንችል ከሆነ ይሄ ድል ያመልጣል። ይሄ እድል ያመልጠናል። በቃ ፋኑ ተወታቶ ይቀጥራል ብለ በደንብ ማስረዳት ያስፈልጋል። ስለዚህ ይህ ይህን ወርቃማ እድል እድል ለእናንተም ያለው ወርቃማ እድል ነው። ለእኛ ብቻ ሳይሆን ለእናንተ እኛ አንድ ሁለተኛ ደግሞ እኛ የባህር የባህር የባህር በር ጥያቄ የለንም። ይሄንን በደምብ አስምርላችሁ እኛ አይደለም በቃ አንድ ጊዜ እሄዳለሁ አንድ ጊዜ ያተነዋል። አሁን የአፍሪካ ህብረትን ህግ ማክበር ነው የምንፈልገው። የአፍሪካ ህብረት ህግ አለ። ለህጉ ነው ዓለም አቀፍ ህግ እናከብራለን እኛ ምንም የባህር በር ጥያቄ የለ ወደፊት ማናነሳም። ለምን ይሄንን ጥያቄ ብናነሳው ብናነሳ ምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከዓለም ጋር ነው የምንጋጨው። ካለም ስለዚህ ከአለም ጋር ተጋጭተን ደግሞ የትም አንደርስም። እንደገና ደግሞ የውስጥ ሰላም ያስፈልገናል። የውስጥ ሰላም ያስፈልገናል። እኛ አሁን የውስጥ ሰላም ነው እንጂ ለማምጣት የምንፈልገው እንትን ማለት አይደለም። ከጎረቤከጎረቤት ሀገራት ጋር መናቆር አይደለም የውስጥ አንድነት የለንም እኛ ከጎረቤት ሀገራት ጋር ለመናቆር። ስለዚህ እኛ አላማችን የውስጥ ሰላም ለማምጣት ነው። ይሄ ደግሞ ምንድን ነው ይሄ ጠርዝ የነካ ያለፈው ጊዜ እሱም ብሏል፣ ኢሳያስም ብሏል ጠርዝ የነካውን፣ ይሄ ብሄርተኝነት ጠርዝ የነካውን ብሄርተኝነት ማስቆም ነው፣ ዘረኝነትን ማስቆም ነው እኛ የምንታገለው በመሰረቱ የጄኖሳይድ ምንጩም ዘረኝነት ነው። ስለዚህ ዘረኝነትን ከስር መሰረቱን መንቀል ነው የምንፈልገው ስለዚህ የምንዋጋው ዞሮ ዞሮ ይህን ስርአት ስንዋጋ የዘረኝነት ዘረኝነትን ነው የምንዋጋው የሚለውን በደንብ አስረግጠን መንገራለን። እሱም ስላለ የኢትዮጵያ ችግር ዘረኝነት ነው ብሏል። የዘረኝነት ፖለቲካ የዘረኝነት ነው ስለዚህ እኛ የምንዋጋው ዞሮ ዞሮ የአማራን ችግር የምንፈታው ዘረኝነትን ከስር መሰረቱ ነቅ ለመጣል ነው። ስለዚህ ራሱ ኢሳያስ ባለውም እንስማማለን እንስማማለን። ይሄ ይህኛ ራእይ ነው የአማራ ራእይ ነው። የሰላሳ አመት ራእይ ነው። ዘረኝነት ከኢትዮጵያ እንዲጠፋ እንፈልጋለን ከአፍሪካ ቀንድ እንጠፋ እንፈልጋለን። የማንነት ፖለቲካ ነው ይሄን ያመጣብን እና የማንነት ፖለቲካን እኛ የግድ አማራ ለመታገል ብንገደድም ማለት ነው ብንገደድ፣ ዞሮ ዞሮ ለኢትዮጵያ እንደማይጠቅማት ግን እናውቃለን። ግን የግድ ራሳችንን ለመከላከል በማንነታችን ተደራጅተናል። የግዴታ ነው ይሄ ጄኖሳይድ ስለተከፈተብን። ስለዚህ የምንታገለው እንደ አማራ ነው የተደራጀ ነው እንደ አማራ ነው። ግባችን ግን ግባችን ግን ከዚህ መሰረቱ ኢትዮጵያን ኢትዮጵያ ውስጥ ኢትዮጵያን ከዘረኝነት ነጻ ማውጣት ነው፣ ከዘረኝነት መንግስት ከዘረኛ መንግስት ነጻ ማውጣት ነው፣ ከዘረኝነት ፖለቲካ ነጻ ማውጣት ነው ብለህ ትልቅ ሰውዬው ያለውን ነገር ትደግምላቸዋለን። ሁለቱ ደግሞ ይሄ ወሳኝ ነው፣ የባህር በር ጥያቄ የለም። ያ ደግሞ እኛ ዘረኛ አይደለንም፣ ኢትዮጵያን ከኢትዮጵያ ውስጥ ዘረኝነትን ለማጥፋት ነው የምንንቀሳቀሰው የሚለውን ካስረዳቸው በደንብ አብረ መስጣት የምንችል ይመስለኛል። ናካ ብዙ ያስኳቸው ንድፎች አሉ። ዞሮ ዞሮ ደብዳቤው እንዳለ ቢሆንም አጠቃላይ ቪዥናችን እና አጠቃላይ መዋቅራችን በተመለከተ በአጭር ጽሑፍ አዘጋጅልሀለሁ። በዋትስአፕ ካገኘ ይልክልሀለሁ። መጀመሪያ ጽሑፍ ነው። ያንንም ላኩት ያንንም ላኩት። እኔ ምሄኘውን ላቸው። እሺ እሺ በቃ ዛሳ የሚያስፈልገ የውጭ ያሉትን ስልክ ቁጥር ታውቀዋለህ? አላውቅም። ታንትና ዛ ስለነበርኩ ስደውሉልኝ አጠፋው ስልኩን፣ ምክንያቱም ድንገት የሆነ ነገር ቢያጋጥም ስልኩ የውጭ ስል ከተገኘ ሌላ ነገር ይመስላል ብዬ ቶሎ ቶሎ ማጠፋው ወድዘው። አሁን ግን አሁን ይደውሉልኝ አንዳንድ ሀሳቢ ውስጠኝ። አሁን እኮ ስልክ ይሄ ስልክ እስከመቼ ነው የሚሰራው? እስከመቼ ነው የሚሰራው? ይሄ ይሄ ምናልባት ከዚህ ቦታ እስካልተንቀሳቀስ ይሰራል። እሺ በቃ ቆይ። ዛሬ ልክ እና ውጭ ያሉት ይደውሉልናል። ውጭ ይደውሉልኝ፣ ዛሬ ይደውሉልኝ ማለት ነው። በኋላ የሚያስፈልግህን ነገር በሙሉ እነሱ ያገኛሉ። ከሰዓት ነው አገኛቸው፣ እንግዲህ ከአስር ሰዓት በኋላ ችግር የለም። እስከዛ እዚሁ ነኝ፣ እስከ ነገ እዚሁ ነኝ። ይደውሉልኝ፣ ማታ አካባቢ ይደውሉልኝ።